በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን፣ በአምላካ መላእክት፣ በብርሃን ብርሃና የተሰኛችሁ የእግዚአብሔር ሰዎች የእናታችን የቅድስት ቅዱሳን የድንግል ማርያም ልጆች በወደን ችንሳ በሰጠን በአምላካችን በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምንቆያችሁ በቸርነቱ በረድኤቱ ያልተለየን የጠበቀን የቅዱሳን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሆነለን። እንደ እግዚአብሔር ያለ አስተማሪ የለም። መካሪ አስተማሪ እግዚአብሔር ነው እና እርሱ በቸርነቱ በቅዱስ ቃሉ እንደተስፋው ቃል እንዲመክረን እንዲያስተምረን ቅዱስ ፈቃድ ይሆንልን። የድንግል መቤታችን አማላጅነቷና ቃል ኪዳኗም አይለየን። ዛሬ ስለ ጸሎት ነው የምንናገረው። ጸሎት ብለን ርዕስ እንሰጠዋለን። በጸሎት ውስጥ ግን የምናያቸው ሶስት ነገሮች አሉ። አንደኛ ጸሎትን ሰዎች ለምን ነው ቸላ የሚሉት? ምክንያቶች ጸሎትን ቸል የምንልበት ምክንያቶች። በጸሎት ጉዳይ ብዙዎቻችን ልናውቃቸው የሚገባ ነገሮች አሉ እና አሁን ጸሎት ስንል ጾም ያለ ጸሎት አይሆንም። እውነት ነው። ጸሎት የክርስቲያን አንዱ የህይወት እንቅስቃሴ ነው፣ መለያው ነው። በዚህ በዚህ ብዙ ማውራት ይቻላል፣ ግን ሶስት ርዕስ ለብቻ እንመርጣለን። አንደኛ ጸሎት ሰዎች ለምን ነው ቸላ የሚሉት? ሁለተኛ ጸሎትን መተው ወይም ቸል ማለት የሚያስከትለው ጉዳት ምንድን ነው አንድ ሰው ጸሎትን ሲተው ምን ችግር አለበት? ምን ጉዳት አለው? የሚለውን የሚያስከትለውን ጉዳት እናያለን። ሶስተኛ ደግሞ የጸሎት ህይወት እንዴት ማጠናከር አለብን የሚል ነው ትምህርታችን። ዋና አላማ ሰዎች ለምን ቸል ይሉታል? ምን ጉዳት ያመጣል? እንዲህ አድርገን እናጠናክረው የሚል ሶስት ሀሳብ ያለውን ነው የምናውረው እነዚህም፣ ሶስት ሀሳቦች ግን የሚገኙት ከመጽሐፍ ቅዱሳችን ክፍል ሳይሆን ከሁለተኛው ከሶስተኛው እንዲሁም ከአራተኛው እና እስከ አምስተኛው መቶ ክፍለ ዘመን የተነሱ የክርስቲያን አባቶች በሃይማኖታው አበው መጽሐፍ ላይ በሃይማኖታው መጽሐፍ ላይ በሊቃውንት መጽሐፍ ላይ የተመዘገቡትን ነው የምናይ። ብዙ በግዕዝ መጽሐፋችን በዲድስቅልያ በሃይማኖተ አበው እንዲሁም በእነ ቅዱስ ዮሐንስ አፈወርቅ መጽሐፍት ላይ ስለ ጸሎት የተጻፉትን ነገሮችን ነው አጥንተን የምንማረው። አምላካችን እግዚአብሔር አሁንም ስለ ጸሎት ተምረን ጠንካራ ሰዎች እንድንሆን፣ ቸልታችን እንድንተው፣ በጸሎት ብርቶች እንድንሆን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆነልን። ጸሎትን የክርስቲያን አባቶች ቸል ማለት ወደ ከባድ መንፈሳዊ እና ስነ ምግባራዊ መዞች የሚመራ ነው ብሎ ተናግረዋል። ጸሎት መተው ከመንፈሳዊነት ወጥቶ የሚያስከትል ጉዳት እንዳለው ይናገራሉ። አንድ ሰው ጸሎት ሲተው በእምነት ተዳከማን ነው፣ የእምነት መዳከምን ያመጣል። አሁን ጠንካሮች እኔ በእምነቴ በተዋሕዶ ሃይማኖቴ አልደራደር የሚሉ ሰዎች ጸሎት ከተዉ የማይጸሉ ከሆነ ከፍተኛ መዳከም በእምነታቸው ላይ ይመጣሉ። ለዚህም ነው ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ልብ ብላችሁ ስሙ። ቅዱስ ዮሐንስ አፈወርቅ ምን አለ? ስጋ ያለ ነፍስ የሞተ እንደሆነ፣ ስጋ ያለ ነፍስ የሞተ እንደሆነ፣ ነፍስም ያለ ጸሎት ሞታለች። ነፍስ የማትጸልይ ከሆነ የማትጸልይ ነፍስ የሞተች ማለት ነው። እንጸልያለን ሥራችሁም ተመልከቱ፣ የጸለያችሁ ነው። ካልጸለያችሁ የሞተች ነፍሳችሁ ሞታለች። ውስጣችን ቅዱስ ዮሐንስ ነው ያለ ጸሎት እምነት የሚኖር ሰው እምነቱን እያዳከመን ያለው እና ነፍሱ ከእግዚአብሔር ርቃለች። እግዚአብሔር ርቃችን የራቀች ነፍስ የሞተች ነች ማለት ነው። እና አምላካችን ሁላችንን የጸሎት ሰዎች ያድርገን። ሁለተኛ ሁለተኛ ፈጠን ፈጠን ምለው እነ ሶስቱን ምረስ ለማያስ ነው አንደኛ ጸሎትን ለምን ቸል እንላለን፣ የምንለውን ሁለተኛ ጸሎት ቸል ማለት የሚያስከትለውን ጉዳት፣ ሶስተኛ እንደ ጠንካሮች በሚል ነው። ሁለተኛ ሰው ጸሎት ከተወ ከእግዚአብሔር ተለይቷል ማለት ነው። የማይጸልይ ሰው ከእግዚአብሔር ተለይቷል። ታላቁ ቅዱስ ባስሊዮስ ባሲል ዘግሬት የሚባለው የቤተክርስቲያናችን አባት ጸሎት ከእግዚአብሔር ጋር አንድ የሚያደርገን መገናኛ ነው። ከተው ነው ግን ከህይወት ምንጭ ራሳችን እንቆረጣለን፣ አለ። ተለይተናል ማለት የህይወትን ምንጭ ተለይተናል ማለት ነው። ጸሎት የማንጸልይ ከሆነ እዚህ ጸሎት ከእግዚአብሔር ጋር ስለሚያገናኘን ጸሎት ከተውን ከህይወቱ ምንጭ ከእግዚአብሔር ተለይተናል። ያለ ጸሎት አንድ ሰው ከእግዚአብሔር ጋር ያለው መንፈሳዊ ግንኙነት የተቋረጠ ነው። እየሰማችሁ ነው። እግዚአብሔር ከዚህ ሰውረ ሶስተኛ ሶስተኛ ጸሎት ፍትሃና ኃጢአትን ይጨምራል። ጸሎትን አለመጸለይ ፈተናን ኃጢአትን ያበዛል። ሰው ፈተና የሚበዛበት ወይም ኃጢአት በየዕለቱ የሚጨምረው ከምን የተነሳ መሰላችሁ? ጸሎት ስለማይጸልይ ጸሎት ስለማይጸልይ ነው። ቅዱስ ኤፍሬም ሶርያዊ ደግሞ በዚህ ጉዳይ ላይ እንዲህ ብሏል። ቅዱስ ኤፍሬም ሶርያዊ የማይጸልይ ሰው ለጠላት እሳት የተጋለጠ ነው። ገለባ ነው። ፍሬ የለው ገለባ ነው ይላል። የማይጸልይ ሰው ለእሳት የተጋለጠ ባዶና ፍሬ እንደሌለው ዛፍ ነው ይላል። ጸሎት የማይጸልይ ሰው ከሆነ ለጠላት ራሱን ያጋለጠ ነው፣ ለፈተና የተጋለጠ ነው። ሳይጸልይ ሴጣን አስ የሚል ዋጋ የለውም። ራሱን አጋልጧል ለጠላት ጸሎት ነፍስን ከየተኛ ከኃጢአት ፈተናዎች ይጠብቃል። እና ሰው ካልጸለየ ዲያብሎስ በቀላሉ ኢላማ ውስጥ እንደገባ ጠላት ነው። ጠላት ኢላማ ውስጥ ገባ፣ ለወታደሩ አመቺ የሆነ ሰው ኢላማ ውስጥ ገብቷል ማለት ነው። የማይጸልይ ሰው ኢላማ ውስጥ የገባ ጠላት ነው። በቀላሉ ይርቃል እና ባዶ ነው። ቅዱስ ኤፍሬም ሶርያዊ ነው የሚለው። ሌላው ጸሎት የመንፈሳዊ እድገት እጦት ነው በመንፈሳዊ እድገት የማይጸልሰው እያደጋለም ያለው እያደጋለም ያለ። ሁልጊዜ የምነገራችሁ ነገር አለ። አንድ ልጅ ከተወለደ ከአንድ ዓመቱ ጀምሮ እየዳሃ ይመጣል። ደስ ይላል፣ ደስ ይላል። ትልቁ ትንሹ፣ በቃ እናት አባ፣ ቤተሰብ ሁሉ ኧረ እግዚአብሔር ይመስገን። ከዛ ቀስ እያለ እየቆመ ይመጣል። ወፌ ቆመች፣ ወፌ ቆመች። ይህም ደስ ያሰኛል። ደግሞ መራመድ ይጀምራል። ይህም ደስ ያሰኛል። ከዛ መሄድ ይጀምራል። በየእድሜው እንደሚሆን መጠን እንደየቀኑ እንደየእድሜው እንደየአመቱ እድገት ያሳያል። በየወራቱ ደስ ይላል። ደስ አይልም? በሁለት ዓመቱም በሶስት ዓመቱም በአራት ዓመቱም ሲሉ ብታይ ነው የምትሉት አያስደነግጥም። ይቅር በለኝ፣ አንዳንዱ እጁ ይነክሳል። ምን አገኘ? አምስትም ስድስትም። ጸሎት የማይጸልይ ሰው በመንፈሳዊ እድገት እዛው ነው ያለው፣ እንደሚያሳዝነው እንደ በሽተኛ እድገቱ እንዳቆመ። ለዚህ ደግሞ የሰጠር ቅዱስ ያዕቆብ ሶራዊ ይባላለ፣ ቅዱስ መጽሐፍ መነኮሳት ደራሲ ነው። ቅዱስ ያዕቆብ ሶራዊ ምን አለ? የማትጸልይ ነፍስ ውሃ እንደሌላት ገነት ናት። ዘርቃለች፣ ትሞታለች አለ። ውሃ የላት ነፍስ ነች። እጽዋት ለማደግ ውሃ እንደሚያስፈልጋቸው ነፍስ እድገቷ የሚጨምረው ጸሎት ሲጨምርበት ነው። ውሃ የላት ማለት ውሃ የላት አምላካችን እግዚአብሔር ሁላችሁ የጸሎት ሰዎች ያድርጋል። አምስተኛ አምስተኛ ጸሎት ጭንቀትና ተስፋ መቁረጥን ይጨምራል። አንድ ሰው የማይጸልይ ከሆነ ምን ይሆን መሰላችሁ ተስፋ ይቆርጣል። ተስፋ ይቆርጣል። ሰዎች ራሳቸው የሚያጠፉት ተስፋ የሚቆርጡት እኔ አሁን ኖርኩ ኮ ምን ጥቅም አለው? የኔ መኖር ምን ተስፋ አለው? የሚሉት ለህይወታቸው ዓላማ የሌላቸው ሰዎች የምን ችግር መሰላችሁ? የጸሎት ማጣት ነው። ለዚህም ቴዎፋን የሚባል የርሰም አባት ይላል ያለ ጸሎት ልብ በዓለማዊ ጭንቀትና መዘናጋት ይሞላል፣ ወደ አለመራጋት ወደ ተስፋ መቁረጥ ይመራል። ምንም ትንታ ያስፈልገው ያለ ጸሎት ተስፋ መቁረጥ፣ በአገኙት አለመደሰት፣ አለመርካት ወልዶም፣ አግብቶም፣ ቤት ሰርቶም፣ መኪና ገዝቶም፣ ስራ አግኝቶም አለመርካት ይመጣው። ጸሎት ሳይኖር ይህን ይሄን በሽታ ይመጣል። ጸሎት ሰላምን፣ በእግዚአብሔር መታመንን ያመጣል። ያለ እሱ በጭንቅብስ መኖር ነው። እግዚአብሔር ከዚህ የሚጠብቀን ስድስተኛ ጸሎት አለመጸለይ መለኮታዊ ጥበብን ማጣት ነው። እግዚአብሔር ጥበብ ነው። ጠይበ ጠይባ ነው። እግዚአብሔር ጥበብን የሚሰጥ ነው። ምሏ ጥበብ ነው። እግዚአብሔር በእግዚአብሔር ላይ ጥበብ ይወል የለም። ከዚህ ጥበብ ነው የሚያካፍለን። የማይጸልይ ሰው ከእግዚአብሔር ከሚገኘው ጥበብ የጎደለበት ነው ይላል። ይህን ደግሞ የሚለን ታላቁ አባችን ጎርጎሪዎስ ዘእንዚናዙ የሚባል ነው። ጎርጎሪዎስን ይላል የማይጸልይ መለኮታዊ ብርሃን አያገኝም። ጸሎትን ቸል ያለ ለራሱ ውስን ማስተዋል የተወ ነው። ራሱ ምን ያስፈልገኛል? አንዳንዴ የቢሮ ኃላፊዎች አንድ ጅግ ለገሌ ነገርሽው፣ ለገሌ ነገርከው ምን አመጣል እሱ? ስለዚህ አልሄድም። ምን ያል ነው እኔ በቂ ነኝ። ብናገር መፍትሄ አይመጣልኝም፣ ብናገር አቅም የለውም፣ ብናገር ቸል ይለኛል፣ ይንቀኛል ስለምንል ለከፍላላ አለቃ አናገርም ጉዳያችሁን ለእሱ አታማክሩ። ለምን ምን ያመጣል? ገሌ ቢነገረው ምን አቅም አለው ገሌ ብለን ስለምንቅ የማይጸልይ ሰው እግዚአብሔር ምን አቅም አለው እኔ ይበቃለሁ ችሎታ አለኝ ምን ያመጣል እሱ አይፈታልኝም እንደማለት ነው። አምላካችን እግዚአብሔር ከዚህ ሁላችን ይጠብቀን። መፍትሄው እኔ ጋ ነው ከእኔ ውጭ ማንም ለዚህ ጉዳይ መፍትሄ የለም ስለሚል የማይጸልይ ሰው በእግዚአብሔር አልማይታመን ነው የሚል ነው ስለዚህ ጸሎት ከመንፈስ ቅዱስ ጥበብና መመሪያ ያወጣል። ያለሱ ሰዎች በራሳቸው አስተሳሰብ ስለሚመኩ ስለሚመለኩ የእግዚአብሔርን ባለሟልነት መናቅ። ሰባተኛ ጸሎት፣ ትቢትን ያመጣል አለመጸለይ። የማይጸልይ ሰዎች ትቢተኛ ነው። አግናጢዎስ ቅዱስ አግናጢዎስ እንዲህ ይላል፣ ካልጸልክ ከእግዚአብሔር ምን ፈልገው ነገር የለህም ማለት ነው። ከእግዚአብሔር ካንተም ፈልገው ነገር የለህም። እኔ ብቻዬን ነው መኖር ይችላል አቅም አለኝ እንደማለት። የማይጸልይ ሰው በእግዚአብሔር ፈንታ በራሱ መታመል ይጀምራል። ይህም ወደ ትዕቢት እና ወደ መንፈሳዊ ጉስቁልና ውርቀት ይመራል። ከዚህም እግዚአብሔር አምላካችን ሁላችሁ ይጸል ይጠብቀ። ስምንተኛ አለመጸለይ በነፍስ ውስጥ ድርቀት ማምጣት ነው። ደርቋማ ነው፣ ነፍሱ ደርቃለች ማለት ነው። የለመለመ ነፍስ አለ ደግሞ የደረቀ ነፍስ አለ። ግብፃዊ አባመቃርስ የመነኮሳት አባት ናቸው። አባመቃርስ የማትጸልይ ነፍስ ትቀዘቅዛለች፣ ደረቅ ነች አለ። ሙቀት የላት መንፈሳዊ ሙቀት የላት፣ ደረቅ ነች፣ ቀዝቃዛ ነች። ያለ ጸሎት አንድ ሰው የመልኳ የጸጋ ሙቀት ማግኘት አይችልም። የማይጸልይ ከሆነ እና ይደርቃል፣ መንፈሳዊ ጉስቁልና ውስጥ ይወድቃል። ዘጠነኛ የማይጸልይ ሰው ከክፉ መከልከል አይችልም። መከላከልም አይችልም መከልከልም መከላከልም አይችልም። እንጦንስ ይላል አባታችን አባ እንጦንስ፣ አጋንንት አንድን ክርስቲያን ጸሎትን ቸል ሲል ሲያዩ ደስ ይላቸዋል። መልሰዋሉ አጋንንት አንድን መንፈሳዊ ሰው፣ አንድን ክርስቲያን፣ አንድን ካህን፣ አንድን ቄስ፣ አንድን ዲያቆን፣ አንድን ምእመን ጸሎት ሳይጸልይ ሲያዩት ደስ ይላቸዋል። ምክንያቱም ራሱን መከላከል እንደማይችል ያውቃሉ። ስለዚህ ጸሎት ከዲያብሎስ ጥቃት መከላከያ ነው። አንድ ሰው ቸል ማለት መንፈሳዊ አንድ ሰው ጸሎትን ቸል ካለ መንፈሳዊ ተጋላጭነት ለውቀት ቅርብ ነው ማለት አስረኛ የኃጢአታችን የኃጢአታችን ልምድን ለማሸነፍ ያስቸግረዋል። አንድ ሰው ጸሎት የማይጸልይ ከሆነ ኃጢአትን ለመተው ይቸግራል። ልምዶችን መተው ይቸግራል። ዝሙትን እንዴት ይተዋል? አይጸልይም። ክፋት እንዴት ይሆን አይጸልይም። ሲጸልይ ከነዚህ ከክፉ ሀሳብ፣ ስሜት፣ ምኞት የሚሸሽበት ነው። ታላቁ አባታችን አባ መቃርስ እንዲህ አሉ፣ የማይጸልይ ምኞቱን ማሸነፍ አይችልም። ጸሎት የሚገልበት ሰይፍ ነው። ያለ ሰይፍ ሰው ወደ ጦር ሚላ እንደማይሄድ ጸሎት የማይጸልይ ሰው እንዲሁ ዝም ብሎ በጦር ሜዳ እንደቆመ ነው። ጸሎት ነፍስን ከኃጢአት ልምዶች፣ ፍላጎቶች እንዲዋጋ ያበረታታል። አስር ነው ያየ ነው። አስሮቹ ስናጠቃላቸው ጸሎታችን ቸል አልን ማለት ወይም ጸሎት ተውን ማለት ወይም ጸሎት አለመጸለይ ወደ ድካም፣ ደካማ ህይወት፣ ወደ ድካም ህይወት ኃጢአትን ወደ መጨመር፣ መንፈሳዊ መድረቅ፣ ጭንቀትን ከእግዚአብሔር መለየትን ያመጣል። ለመንፈሳዊ ሕይወትና እድገት አስፈላጊ የመሆኑ ክርስቲያኖች በጸሎት እንዲጸኑ የክርስቲያን አባቶች ያሳስባሉ። ለዚህ አምላካችን እግዚአብሔር ይርዳል።